አባይ ብቸኛ የግብጽ ብቸኛ ሀብት እንደሆነ የምታስተምረው ካሪኩለም በምን እንደዚህ ብቻ አይደለም፣ በሕገ መንግስት ጭምር ነው ሲ ከዚህ አንጻር እንግዲህ ኢትዮጵያ እውነተኛዋ ባለቤት ሆና ያለች ለዚህ ለሺ ዘመናት ሀብቱን ሳትጠቀም ለራሳችን ኮንሰምሽን ምን ሳናደርግ በድህነት ውስጥ ነው የኖር ነው። ኢትዮጵያ ለዘመናት ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ዲፕሎማሲያዊ ስብራቶች ገጥሟት ነበር። እነዚህን ስብራቶች በመጠገን ወደ ብልጽግና የምታደርገውን ጉዞ እያፋጠነች ትገኛለች። እስካሁን የጀመረቻቸው ሪፎርሞች እየተሳኩም፣ የወጥነቻቸው ኢኒሽቲቮች ፍሬ እያፈሩም፣ በዓለም አቀፍ መድረኮች ያላት ተሰሚነት እየጨመረ፣ ብሔራዊ ጥቅሞቿን ለማስከበር የምታደርገው ጥረት ውጤት እያስመዘገበ መሆኑ ለዚህ ምስክር ነው። ከዓለም አቀፍ የፋይናንስ ተቋማትና አጋሮች ጋር በተደረጉ ውይይቶች እየተገኙ ያሉ የፋይናንስና የኢኮኖሚ ድጋፎች ለፖለቲካዊ ኢኮኖሚያዊና ማህበራዊ ሪፎርሞች ስኬት ያላቸው አበርክቶ ከፍተኛ ነው። ይህንን መነሻ በማድረግ ያነጋገርናቸው የተለያዩ ወጣት ዲፕሎማቶች እንደ ሀገር ባለፉት ዘመናት ዋጋ ያስከፈሉ ችግሮችን በዘላቂነት ለመፍታት ወጣቱ ላይ መስራት እንደሚገባ ይናገራሉ። ይህ የብዙ ሀገራት የብዙ ዓላማት ፍላጎት ያለባት ሀገር ነች። ከአንደኛ ክፍል ጀምሮ እስከ አስራ ሁለተኛ ክፍል ልጆቻችን ስለ ወደብ ጉዳይ ሳብጀክት ውስጥ መማር መቻል አለባቸው። የደረሰብን በደል የት ጋር እንደተጣለን፣ በምን አይነት ነገር ይሄ ነገር እንደደረሰብን ትውልድ መማር መቻል አለበት። ግብፃዊያን እኮ ስለ ናይል እንደ ኮርስ ነው የሚማሩት። ባልከለከለን የጋራ ተጠቃሚነታችን ፍታዊ ይሁን ባለን ነው እኮ ልጆቻቸውን አስተምሮ ዛሬ ከዚህ ከገጠራችን የሚነሳ ውሃ ላይ ፈላጭ ቆራጭ መሆኑ የሚፈልገው የሚሞከሩ በስነ ጽሁፉ በምን በምን አሉ የሆኑ የሆኑ ነገሮች ግን ከቃሌ እንደዋና ነገር እንደዋና ነገር ተወስዶ ስራዎች ሰርተናል ብዬ እኔ አላምንም። እውነተኛዎቹ ባለቤቶችና ተጠቃሚዎች መሆን ሲገባን ከእነሱ ጋር ከተነጻጸን እኛ ጋር ብዙ የቤት ስራ ነው ያለው እና ይሄ መሰረታዊ በሆነ በቃት ሲስተሚክ ሌቭል ጄኔሬሽኑ የሚኖረው ግንዛቤ በካሪኩሎሞች ተደግፎው በተለያየ ሌቭል ላባይ ጉዳይ ሁሉ መቆም እንዳለበት ስራዎች መስራት አለባቸው። እንዲህ ያለው የጠራ በሳል ሀገራዊ ግንዛቤ ኢትዮጵያውያን ያላቸውን ብዝሃ ልዩነት በህብረ ብሔራዊ አንድነት ከፍ ከማድረግም በላይ አይቀሬውን የሀገር ብልጽግና ለማረጋገጥ አስተዋጽኦ የጎላ እንደሆነም ይታመንበታል። ለዚህም ሁሉም ዜጋ ሀገሪቱ ያሳካቻቸውንና እየሰራችባቸው ያሉ ብሪክስን መሰል የሁለትዮሽና ና የባለ ብዙ ወገን ብሔራዊ አጀንዳዎችን ባሕሪና ጥቅም እንዲያውቅ ማድረግ አስፈላጊ ነው ነው የሚሉት ዲፕሎማቱ ፓብሊኩ ዋናው በተለያየ እንትን በተለያየ ሌቭል ላይ ያለው የማህበረሰብ ክፍል የመንግስት ሰራተኛውንም ፕራይቬት ሴክተሩንም ሁሉንም በአጠቃላይ ኢትዮጵያ ምንድን ነው የምትፈልገው? ከዚህ እንትን ለዚህ ማዕቀፍስ ምንድን ነው እሷ የምትሰጠው? እንዴት ነው ጥቅማችንንስ ማክሲማይዝ የምናደርገው? የሚለውን ነገር በተለያየ ደረጃ መነጋገር፣ መተማመን እና እኩል የሆነ መረጃ መድረስ አለበት ስትራክቸርድ በሆነ መንገድ እንዲደርስ መረጃው ማድረግን ይጠይቃል ማለት ነው። ብሪክስ ኢዝ ናት ዌስተርን አንታይ ዌስተርን ኤንቲቲ አይደለም። ብዙ ሀገራት አሉ እዚህ ውስጥ ከዌስት ጋር ጥሩ ግንኙነት ያላቸው ኢትዮጵያን ጨምሮ፣ ኢትዮጵያ ጥሩ ግንኙነት ያላት ከዌስት ጋር በታሪክም አሁንም። ስለዚህ ብሪክስ ኢዝ ናት አንታይ ዌስት ኤንቲቲ። ብሪክስ ኮንሰንሰስ ቤዝድ የሆነ ተቋም አይደለም፣ ማህበር ነው። ከዚህ አንጻር የአዌርነስ ክሬሽን ስራ በጣም አስፈላጊ ነው። ብዙውን ጊዜ አብዛኛው አፍሪካዊም ሆነ ኢትዮጵያዊ ዜጋ ሀገራት የሚሳተፉባቸውን ትልልቅ መድረኮችና ስምምነቶች ከወልስን በዘለለ ጽንሰ ሀሳቡና ለብሔራዊ ፍላጎት ጥቅም ያለው ሚና የግንዛቤ እጥረት እንዳለ የሚያነሱት ዲፕሎማቱ ብሪክስን ለአብነት ይጠቅሳሉ። ብሪክስ የዩኤን አጠቃላይ አሰራሮችን ለማፍረስ የተቋቋመ አደለም አይደለም። ለምሳሌ ተሳሳቱ ብዙ ግንዛቤዎች አሉ። ብሪክስ የዩኤን ቻርተርን መሰረት ያደረገ የዩኤን ተቋማት ስትራክቸሩ፣ አርኪቴክቸሩ፣ ግሎባል አርኪቴክቸሩ፣ ፒስ ሴኩሪቲ አርኪቴክቸር እና ኢንተርናሽናል ፋይናንሻል ኢንስቲትዩሽንስ ሪፎርም መደረግ አለባቸው፣ የበለጠ ሊጠናከሩ ይገባል፣ ስትሮንግ መሆን አለበት የሚል አቋም ያለው ነው። በእርግጥም ሀገር በፖለቲካዊ በኢኮኖሚ እና በማህበራዊ ዲፕሎማሲ የምትከውናቸውን ተግባራት ዜጎች እግር በእግር ግንዛቤ ኑሯቸው እንደ አንድ አስፈጻሚ አካል ተዋናይ ሲሆኑ አጀንዳው በታለመለት ጊዜ ብሔራዊ ግቡን የሚያሳካ ይሆናል። ይህ እንዲሆን ታዲያ ሁሉን አካታቸው ግንዛቤ ማስጨበጫ መድረክ መፍጠርን ይጠይቃል። ኢትዮጵያ የምትከተለው ሲቲዝን ዲፕሎማሲ ነው። እሱ ላይ በጣም መስራት አለብን። እያንዳንዱ ሲቲዝን ለሀገሩ ዲፕሎማት መሆን አለበት፤ ሀገር ውስጥ ያለውም ዲያስፖራውም ማግባቡ ነገሮችን በመነጋገር ችግሮችን በመፍታት የሀገሩ ጥቅም ላይ ግን አንድ መሆን ይገባዋል። ህትመቶችን በማሳተም በሚዲያ ወጥቶ አድሬስ በማድረግ ሜሴጆቹን ኮንፈረንሶችን በማካሄድ የተለያዩ የተለያዩ ኤቨንቶችን ዲያሎጎችን በማድረግ አዌርነሱን ክሬት ማድረግ አዌርነስ ክሬት ማድረግ ብቻ ሳይሆን ሁሉም የሚችለውን ኮንትሪቢት እንዲያደረግ ኮኦርዲኔትድ መሆን ያስፈልጋል። በሴክተሮች መካከል ኮኦርዲኔሽን ያስፈልጋል። መናበብ ያስፈልጋል። ስለዚህ ስራው ገና ብዙ የሚጠይቀንና ትጋትን የሚጠይቅ ነገር ነው።